እስራኤል በሁቲዎች የሚሳኤል ጥቃት ደረሰባት። የእስራኤል ብርቱ ክንድ እንዳልበገራቸው የሁቲዎች ጀብድ የመን ሁቲዎች በሰሜን እስራኤል ላይ ያልተለመደ የሚሳኤል ጥቃት ማድረሳቸው ታውቋል። የመን ሁቲ አማጽያን ቡድን ወደ ሰሜናዊ እስራኤል ባለስቲክ ሚሳኤል ቢያስወነጭፍም የእስራኤል ጦር ግን ምንም አይነት ጉዳት ሳይደርስ ፕሮጀክቱን መምታቱን ተናግሯል። በጥቃቱ ምንም አይነት ጉዳት ባይደርስም የሁቲው ጥቃት እስራኤልን ያነቃ መሆኑ እየተነገረ ነው። የመን ሁቲ በሰሜን እስራኤል ሚሳኤል መተኮስን ተከትሎ አዲሱ ጥረት እንዳይከሰት ከፍተኛ ስጋት ተፈጥሯል። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ሁቲዎች ከአሜሪካ እና ከእስራኤል ወታደሮች ጋር ከፍተኛ ትንቅንቅ ውስጥ እንደሚገኙ ይታወቃል። በዚህም ወደ እስራኤል ሰሜናዊ ክፍል እጅግ አደገኛ የተባለ ጥቃት ለመፈጸም መሞከሩ ተገልጿል። እጅግ አስገራሚው ነገር ደግሞ ሁቲዎች ጥቃት ለመፈጸም የሞከሩት ፈጽሞ አይነኬ የሆነ እና በእስራኤል ከፍተኛው ጥበቃ በሚደረግበት ቦታ ላይ መሆኑ ነው። ታዲያ የሁቲዎች ሚሳኤል መተኮሱን ተከትሎ የአደጋ ጊዜ ጥሪዎች በሀይፋ በቄሪዮት፣ እና በሌሎች የሰሜናዊ እስራኤል አካባቢዎች ከፍተኛ ድምጽ ሲያሰሙ ነበር በአደጋ ጊዜ ጥሪው ብቻም እጅግ በርካታ አካባቢዎች ተረብሸዋል። ይህ የውቲ ድፍረት የተሞላበት ድርጊት በቁጣ ያነደዳት እስራኤል ለዚህ የውቲ ጥቃት ሙከራ ተጋቢውንና አስፈላጊውን እርምጃ ሁሉ እንደምትወስድ ዝታለች። ነገሮች በዚህ ብቻ አያበቁም። የገባችሁበት ገብተን እናጠፋችኋለን ስትልም ማስጠንቀቂያ ሰጥታለች። እስራኤል ከውቲዎች የተተኮሰባትን ሚሳይል በሰከንዶች ውስጥ ወደ አመድነት እንደቀየረችውና ጥቃቱን እንዳከሸፈችው ገልጻለች። ይህን በሚመለከት ግን በውቲዎች በኩል እስካሁን የተባለ ነገር የለም። ይህን በሚመለከት መግለጫ ለመስጠት አሊያም ጥቃቱን እኔ ነኝ የፈጸምኩት ለማለት ጊዜ ሊፈጅባት እንደሚችል ነው ተንታኞች የሚናገሩት። በእስራኤልም ሆነ እስራኤልን በሚደግፉ እንደ አሜሪካ ባሉ ሀገራት ላይ በቀይ ባህር ቀጠና ተደጋጋሚ ጥቃቶች ሲፈጸሙ ቆይቷል። በቀይ ባህር የሚተላለፉ መርከቦችን በማገትና ጠልፈው በመውሰድ የምዕራቡን ዓለም በአንድ እግር በማቆም የሚታወቁት ሁቲዎች የንግድ መስመር በቀይ ባህር ቀጠና ላይ እንዳይቀላጠፍ እንቅፋት በመሆናቸው ለአሜሪካ ተደጋጋሚ ጥቃት ተጋልጠዋል የአሜሪካና የእንግሊዝ የጦር ጀቶች እስከ ሆዴት ወደብ ድረስ ዘልቀው በመግባት ከፍተኛ ድብደባ ፈጽመዋል። ነገር ግን ሁቲዎች ከእስራኤል ጥቃት ቢደርስባቸውም በአሜሪካ አስከፊ የተባለ እና ክንድ ሰባሪ የአየር ድብደባ ቢፈጸምባቸውም በድጋሚ አንሰራርተው ቀይ ባህር ላይ ይገኛሉ። ከዚያም እስራኤልና አጋሮቿን ማስጨነቃቸውን ይቀጥላሉ። የአሁኑ የሁቲ ጥቃት በእስራኤል ዘንድ በቀላሉ የሚታይ እንዳልሆነ የእስራኤል የጦር ጄኔራሎች ይገልጻሉ። ሁቲዎች በበኩላቸው በእስራኤል የሚያደርሱትን ጥቃት በፍጹም እንደማያቆሙና ጥቃት ጥቃቱን የሚያቆሙት እስራኤል በፍልስጤማውያን ላይ የምታደርሰውን በደል ስታቆም እንደሆነ ይገልጻሉ። እስራኤል ጋዛን መደብደብ ከጀመረችበት ጊዜ አንስቶ ሁቲ በርካታ ሚሳይሎችን ወደ እስራኤል አስወንጭፏል። አሜሪካ በቀይ ባህር ላይ ያሉትን የጦር መርከቦቿን በመጠቀም የተወሰኑትን በማክሸፍ የቀሩትን ደግሞ በቀይ ባህርና በሌሎች ቦታዎች ላይ እንዲያርፉ በማድረግ አቅጣጫቸውን አስቀይሬያለሁ ብላለች። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻ መምሪያ፣ እነዚህ አደገኛ ጥቃቶች የሚፈጸሙት በየመን ሁቲ ብቻ ነው ብላችሁ ካሰባችሁ ሞኝነት ት ነው። ከነዚህ ጥቃቶች ጀርባ ኢራን አለችበት ሲል ተናግሯል። እንደሚታወሰው ህዳር ወር ላይ ባለቤትነቱ የእስራኤል ነው ያሉትን የጭነት መርከብ በቀይ ባህር ላይ በማገት በየመን ባህር ዳርቻ ወደሚገኝ ቦታ ወስደውታል። እስራኤል ግን ይህ የየመን ሁቲዎች ቅዠት ነው፣ በፍጹም የኔ የሆነ መርከብ አልታገደም፣ የኔ የሆነ ዜጋም መርከቧ ላይ የለም ስትል ትናገራለች። አንዳንዶች ደግሞ የመርከቡ ባለቤት እስራኤላዊ ነው ሲሉ ይናገራሉ። ሁቲዎች በሊባኖስ ውስጥ ከሚገኘው የሼ ታጣቂ ኃይል ሂዝቦላህ ጋር ጥብቅ ግንኙነት አላቸው ይባላል ይሆናል ሁለቱም በኢራን የሚደገፉና እስራኤል ጠል የሆነ አቋም አላቸው። እንደሚታወቀው በአሜሪካ ላይ ተደጋጋሚ ጥቃት ሲፈጽሙባት አሜሪካ ባጸፋው እጅግ አደገኛ የተባለውን ጥቃት ፈጽማባቸው ነበር። የሁቲ አዛዦች ሞተዋል፣ ወታደራዊ መሰረተ ልማትም ተጎድቷል ሲሉ የሰና መንግስት የማስታወቂያ ሚኒስቴር ተናግሯል። ባለፉት ሳምንታት የዩናይትድ ስቴትስ ጦር በየመን ባደረገው ጥቃት ቢያንስ አምስት መቶ የሁቲ ተዋጊዎች ከፍተኛ አዛዦችን ጨምሮ መግደሉን የሳውዲ ጋዜጣ አስነብቧል። ከዚህ በተጨማሪም የየመን የማስታወቂያ ሚኒስቴር ማዕመር አልኤሪያን ለአል አረቢያ ሲናገሩ የአሜሪካ ጥቃቶች የማዘዣና የቁጥጥር ማዕከላትን፣ የስልጠና ካምፖችን፣ የጦር መሳሪያ ማከማቻዎችንና የመገናኛ ተቋማትን ጨምሮ ጉል ስፍራ ያሏቸውን የሁቲ ወታደራዊ መሰረተ ልማቶች ላይ ያነጣጠሩ ነበሩ ሲሉ አረጋግጠዋል። ከሟቾቹ መካከል በባህር ላይ ጥቃቶችና የጦር መሳሪያ ዝውውር ተጠያቂ የሆኑ ከፍተኛ አመራሮች ይገኙበታል ብለዋል። ታዲያ ከዚህ ጥቃት በኋላ ነው ሁቲዎች በእስራኤል ላይ ጥቃት ለመፈጸም የሞከሩት። የዩክሬኑ ፕሬዚዳንት ቭላድሚር ዘለንስኪ ሚያ የሩሲያ ግዛት ናት ብዬ እውቅና አልሰጥም አሉ። ክሪሚያ በፈረንጆች 2014 በሩሲያ ኃይሎች ወደ ሩሲያ ፌዴሬሽን መጠቃለሎ ይታወሳል። ኬቭ በጭራሽ ክሪሚያን አሳልፎ ስለመስጠት ከሞስኮ ጋር ለድርድር የምታቀርበው ጉዳይ አይደለም ብለዋል ዜለንስኪ። ዋሽንግተን ሚያዝ 1808 2017 ከዩክሬንና ከአውሮፓ አጋሮች ጋር ስትመክር ክሪሚያን የሞስኮ ግዛት አድርጎ እውቅና የመስጠት አሳባላት ሲል ዋሽንግተን ፖስት አስነብቧል። ግጭቱን ለማስቆም አሜሪካ እንደ አማራጭ ልታቀርበው አስባለች የሚለው መረጃ ከዩክሬን ፖለቲከኞች በኩል በጎ አቀባበል አላገኘም። ክርሚያ ግዛታችን ነው፣ የዩክሬን ህዝብ ግዛት ነው። በዚህ ጉዳይ ላይ የምንነጋገረው ነገር የለም ከህገ መንግስታችን ውጭ ነው በሚል አሻፈረኝ ብለዋል ፕሬዚዳንት ቭሎድሚር ዘለንስኪ። ከክሪሚያ ባሻገር ዛፖርዚያ፣ ሉሃንስክ፣ ዶኔትስክና ሄርሶንም በአሁኑ ሰዓት በሩሲያ ኃይሎች ስር መሆናቸው ጉዳዩን ለዩክሬን ቀላል አያደርገውም። የሩሲያው ፕሬዚዳንት ፑቲን ግዛቶችን ለዩክሬን መልሰን አንሰጥም ማለታቸው የሚዘነጋ አይደለም። አርቲና ዋሽንግተን ፖስት እንደዘገቡት ዘለንስኪ ሰላም አዋኪ ነው ሲሉ ትራምፕ ተናግሯል። ሩሲያ ክሪሚያን እንድትቆጣጠር ኪየቭ እውቅና ባለመስጠት የሰላም ድርድር አውካለች በሚል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዘለንስኪን ከሰሱ። ፕሬዚዳንት ትራምፕ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው የሩሲያ ዩክሬን ጦርነት ለማብቃት ተቃርቦ ነበረ፣ ነገር ግን ዘለንስኪ አወከው ብሏል። የትራምፕ ምክትል ጄዲቫንስ በበኩላቸው ሰላም እንዲመጣ ከተፈለገ ሁለቱ ሀገራት በአንዳንድ ግዛቶቻቸው ላይ ያላቸውን አቋም መተውና መልቀቅ ይገባቸዋል ባይ ናቸው። ዩክሬን በበኩላ በአውሮፓውያኑ 2014 ሩሲያ ባህል የተቆጣጠረችውን የክሪሚያ ፔኒንሱላ የ ይገባኛል ጥያቄ ስታንሳ ከርማለች። ደም አፋሳሽ የሆነውና ሚሊዮን ዩክሬናውያንን ለስደት የዳረገው ሶስት ዓመታትን የተሻገረው ጦርነት አሁንም ሲቀጥል የሀገሪቱ የተኩስ አቁም ድርድር ተግባርም እንደ ሰማይ ይርቋል። የክሪሚያ ሰርጥ ሩሲያ በበላይነት መቆጣጠሯን ይደግፋሉ ተብለው ከዚህም ቀደም ትራምፕ ለተነሳላቸው ጥያቄ ማንም ቢቆጣጠረው ግድ እንደሌላቸውና ጦርነቱ እንዲያበቃ ስለመፈለጋቸው ብቻ አንስተዋል። የዩክሬን ፕሬዝዳንት ቪላዲሚር ዘለንስኪ በበኩላቸው ሩሲያ ክሪሚያን እንድትቆጣጠር መፍቀድ ከህገ መንግስቱ ውጭ ነው ሲሉ ይሞግታሉ። ከዚህ አስቀድሞ የሩሲያ ፕሬዚዳንት ቪላዲሚር ፑቲን ከዩክሬን መሪ ቪላዲሚር ዜለንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን ተናግረው ነበር። ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ፑቲን ለቀጥተኛ ንግግር በራቸው ክፍት መሆኑን ሲናገሩ ይህ ለመጀመሪያ ጊዜ ነው። ፕሬዚዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት ሲናገሩ ሩሲያ ሁልጊዜም ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ የምትመለከተው የኪየቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብሏል። የፑቲን አስተያየት ሲቪል ላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ለመሳተፍ ፍላጎት መኖሩን እንደሚያመለክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግሯል። ዜለንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆኗን ገልጸዋል። ሩሲያ እንደ አውሮፓውያኑ 2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለት ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም። ፕሬዚዳንት ፑቲን የሁለትዮሽ ጉዳዮችን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸም ውይይት ሊያደርጉ እንደሚችሉ ሲገልጹ ከዩክሬን ጋር ድርድርና ውይይት ለማካሄድ በማሰብ እንደሆነ ፔስኮቭ ለኢንተርፋክስ የዜና ወኪል ተናግሯል። ዜለንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሠረተ ልማቶች ላይ የምትፈጸመውን ጥቃት ለማቆም ያላትን አቋም በተመለከተ ዩክሬን ግልጽ የሆነ መልስ ትፈልጋለች ብሏል። የዩክሬን መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ማድረጋቸውን ተከትሎ በረዥም ርቃ ቀ ተወንጫፊ ድሮኖችና ሚሳይሎች በሲቪል መሰረተ ልማት ላይ የሚፈጸም ጥቃትን ለማባራት ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሀሳብ አቅርበው ነበር። ፑቲን ክሬምሊን ሀሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ላይ ጥቃት እንዳይፈጸም የሚለው ሀሳብ መስተካከል አለበት ሲሉ ለጋዜጠኞች ተናግሯል። ሆኖም በዚህ ወር መጀመሪያ ላይ በሰሜን ምስራቅ ከተማ ሱሚ ከተማ 35 ሰዎች የተገደሉበትና ከመቶ በላይ ሰዎች የተጎዱበትን የሲቪል ህንጻ ጦራቸው ኢላማ ማድረጉን ፑቲን አምነዋል። በሰሚ ቀጠና በ ኮንግረስ ሴንተር በጦራችን ስለተፈጸመው ጥቃት ሁሉም ሰው ያውቃል። የሲቪል መሰረተ ልማት ነው ወይስ አይደለም ተብለው ሲጠየቁ ሲቪል መሰረተ ልማት ነው፣ ሆኖም በክሩስክ ክልል ወንጀል ለፈጸሙት የሽልማት ስነስርዓት እየተካሄደበት ነበር ብለዋል ፕሬዚዳንት ፑቲን። ይህ በእንዲህ እንዳለ ሰኞ ምሽት ላይ ሩሲያ በዩክሬን የወደብ ከተማ ኦዴሳ ላይ የድሮን ጥቃት መፈጸሟ ተዘግቧል። የአካባቢው ባለስልጣናት እንዳሉት በጥቃቱ የመኖሪያ ህንጻ በእሳት በመያያዙና በመፈራረሱ ሶስት ሰዎች ጉዳት አጋጥሟቸዋል። በሌላ በኩልም ዩክሬን